ወይ ጉድ! በተመልካች ሙድ መያዝ ይሄን ላቸዋል። ፋይል አውጥቶ ለማየት ጊዜ ይፈጃል። እየተገናኛችሁ እያወራችሁ ያላችሁ ሃይማኖት ወይ ዳኒን፣ አግቢው በቃ አግቢው። ና ኒሽ ብሩኬ ደግሞ አንድ ሄድክ ድጋሚ አትመለስ። ሰው ያለውን ይበል። አሁን ከሚሰድበሃ ይበልጥ ሃይሜን ጥለህ ሄድክ ይበሉሃ እና ብሩኬ ጨርሰናል ባልሽበት አንድ በትሽ ግን ሃይሜ መተሽ ነገር ስታለቅሽ ይታየኛል። እንደው ያችን ብድርክን ካልመለስ ማለት ነው። እውነተኛ ቲክቶክ ላይ የምንዘቀዝቀው እኛ ሴት አይደለንም። በዚህ ልክ ራስን ካላስከበርክ ማለት ነው። መቼም ቢሆን ቼክ አታደርግም። ዳያኔ በልጦባት ዳኒ ጋ ሄዳለች። ለጓደኝነትም በሉት፣ ለቪዲዮን በሉት፣ ለፈለጋችሁት ነገር በሉት፣ ለመጠየቅም በሉት፣ ለብሩኬ ያላትን ቦታ ትታ ለብሩክ ያላትን ቦታ ለዳኒ ሰጥተዋለች። አለቀ። ብሩክ ጋም ያለው እንደዚህ ነበረ፣ ዳኒ ጋም የሆነ ያለው በቃ ምንም አዲስ ነገር የለውም። ስለዚህ እንግዲህ ብሩክ፣ ወይ ችግሩ አንተ ጋ ነው ያለው፣ ወይ ደግሞ አላቅም፣ ወይ ከዳኒ ጋ የምትፈልገው አንድ ነገር አለ ብዬ ነው ኔ የማስበው። በሀይሚ ቦታም ሆኜ በብሩክ ቦታም ሆኜ ስወስንላችሁ ቤተሰቦች፣ ወይ ከዳኒ የምትፈልገው አንድ ነገር አለ፣ ከብሩክ ጋ ያጣችው ነገር አለ ብሩክ ምንድ ነው ከኔ ያጣችሁ? ብለህ ራስን ጠይቅ ብዬ አስባለሁ። እንግዲህ አላቅም በአንድ ቪዲዮ ይህን ያህል ሳምንት ሙሉ መጓተት፣ ሳምንት ሙሉ እኔ ጨርሻለሁ፣ እኔ ምናምን፣ እኔ አላቅም። ወይ አውጥታ ልትናገር የፈለገችው ነገር ካለ እንግዲህ እንድትናገር እርዳት። ብሩክ ሌላ ምን ይደረጋል ካለ በለዛ፣ ጭራሽ ፈጽሞ አታገኛት። በቃ አለቀ። የኔ ውሳኔ ይሄን ይመስላል። አታገኛት በቃ ራሱ ሰይጣኗ ሄድላት። አንተን የሚያስፈልጋት ጊዜ እዛን ሰዓት ስትመጣ መልሷን ስጣት። በቃ እኔ እንደዛ ነው የምፈልገው። የወንድ ልጅ አምላክ እንደዚህ በእጁ እንዲ እጁ ዘርግቶ ሲለምንሽ ጉድ ነው ይብላይ ይብላይ፣ ለሚያገባሽ እኔ እኔ ችግሬ ለእኔ። ቪዲዮ ላይ አውርቼ ካላሳለቀ ቪዲዮ ከመጣች ነው ማያት፣ ካልመጣች አልያትም። ወንድ ልጅ በዚህ ልክ ደጅ ማስጠናት ጥሩ ነው ብዬ አላስብም። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴናችሁ? አላው ደና ነኝ። ደስ ይል ነበረ ፏፍሽ ብዬ አሁን ገና ገብቻለሁ። አሁን ገና ስገባ በሶሲ ቤት ከቻሳ ብለው ጭራስ ሲጮቃጨቁ ከዳን ያለሽ ችግር ምንድነው ችግርሽን ግልጽ አርግልኝ ብላ ስጠይቃት ሶሲ ምን ትፈልጊያለሽ? ትፈልግ ያለሽ ምን ፈለግሽ እንዴ በሰው ባል ምን ፈለግሽ? ይባላል ያለውን ነገር ማስረዳት ነው እንዴ። ሶሲ እኮ ትክክል ናት። ግን ሶሲ በነገራችን ላይ ማለት ነው ለምን መሰላችሁ? ዳኒ ብሩክ ጎትቶ ያንን ነገር እንድታደርግ አደረጋት። ፍራንኩ እንድታረግ እንድትሰራለት ለመናት አደረገች። ካደረገችው በኋላ ዳኒ ወደዛ ይላታል ተመልካቹ ይዘቀዝቃታል። በእርግጥ የተመልካቹ መዘቅዘቅ ምንም አያመጣም። ዛሬ ግን ማለት ነው ጀግና ብየሻለሁ ሶስዬ፣ ስላነጋገርሽ ማለት ነው። እንደዚህ ድብን ድብን ያ ንግግር ካልተናገርሽማ አንቺ ውስጥሽ እያረረብ፣ ስስቄ ወይ እሷማ እኮ ምንም አልሆነችም ነው የምትባዩ ማለት ነው። ሶ አንቺም ከአሁን በኋላ ከታረቁ ታረቁ ካልታረቁ በሀይሚ ና በብሩኬ መካከል ምን ትሰሪያለሽ? ንቀሽ ትያቸው። ሁሉ ጊዜ ይቅርታ ይቅርታ ሲበዛ እኮ ያናነቃል። ቤተሰብ ይቅርታ ሲበዛ ያናን ቃል የምሬ ነው የምላችሁ። ይቅርታ ለእውነተኛ ነገር ነው ይቅርታ የሚሰራውም የሚያገለግለው ይቅርታ ባይነት ላለው ሰው ነው፣ ልብ ልብ ላለው ሰው ይቅርታ ስትሉት ልብ ላለው ሰው ነው እንጂ አስሬ የመጣችሁ ይቅርታ ብትሉት ያ ሰው አፉ ላይ ነው ይቅርታው የሚያስቀምጠው እንጂ ልቡ ላይ አይደለም። በቃ ይቅርታ ተቀብያለሁ ይላል፣ ግን ነገ ሌላ ሰው ነው። ማንኛውም ሰው አሁን ሀይሚ እንደዛ ነው እያሳየች ያለችው። ይቅርታ አድርጌላችኋለች አለች፣ ነገ ግን ሌላ ሰው ናት። ምንም ማድረግ አይቻልም። ስለዚህ አንቺ ከመካከላቸው በቃ ውጭ ተያቸው። ብሩክም በቃ ጥግን ያዝ። ምንድን ነው እንደዚህ እንደ ጎዳና ይነብጤ እጅህን ዘርግተ የምትለምናት ወዳድ ልህ እንዴ? በቃ አለቀ። ካልፈለገች አልፈለገችም ነው፣ በግድም የሚሆን ነገር የለም። ሰው እኮ እንደ እንስሳ አይደለም። በእርግጥ ይገባኛል ብሩክ፣ ለምን እንደምትለማመጥ ለምን እንደዚህ እንደምትነጠፍ ይገባኛል። ያው ነገ መልሰው ብሩክ፣ ታረቃት ብሩክ። እንደዚህ ነው አይተናል። የዱባይ ጊዜ እንዴት እንዴት እንዴት እንዳንቀጣቀጣችሁ ቲክቶኩን፣ እነ ቤኪ አልቀሩ እነምን አልቀሩ። ስለዚህ አሁንም ቢሆን ብሩኬ ጥግህን ያዝ በቃ። ኮስተር ስትል ነው ሁሉም ነገር የሚያምርብ። ሁሉም ነገር በቃ ሰብሰብ ብሎ የሚመጣው ኮስተር ስትል ነው። ራስን ማስጠበቅ አለብክ። ምክንያቱም እኔ የሃይሚ ነገር ምንም አልተመቸኝም። ተመልካቹ በሙሉ በቃ የሚጽፈው ሌላ የሚያወራው ሌላ። ምን እሷን የሚመለከታት እኮ አስር ሰው አይደለም። አስር ሰው ጀግና ጀግና ስላለ በአስር ሰው ሀሳብ ይሄን ያህል ጉዞ መጓዝ የለባትም አይደል? እንደ ቤተሰብ ስለዚህ ማሰብ የሚባል ነገር ማሰብ የሚባል ነገር አለ። አስር ሰው ጀግና ጀግና ብሎ ስላጨበጨበ በዛ አስር ሰው አስር ቀን ሙሉ ጥፋት አይሰራም ሰው ልትማር ይገባታል፣ ከጥፋቷ። እኔ አሁን የምታጨበጭቡ ይሄ አይመለከተኝም። ምንም ዘቅዝቁ፣ ፎቶ ተሳደቡ፣ ምንም አያገባኝም። ሀይሚ እዚህ ጋ ና፣ እዚህ ጋ ሀይሚ ማለት ነው። ሁሌም ስህተት እየፈጠረች ነው ያለችው። ይሄ ቪዲዮ ተጀምሮ እስኪ ያልቅ ድረስ ያለችበት መንገድ ስህተት፣ ጥምዝምዝ ያለ ጎዳናው፣ የማይታይ ጨለማ የሆነ በቃ ወደ ብርሃኑ ነ እያለ ሲመራት ብሩኬ፣ እሷ እዛው ጭለማ ውስጥ ተዘፍቃለች። ስለዚህ ተዋት በቃ ብሩክ እንዴ አንድን ሰው ብርሃን ወዳለበት ነገር ላውጣሽ ነይ ስትላት እምቢ ካለች እኮ በግድ ያ ጨለማ ከተመቻት ትዘፈቅበት፣ ተዋት። በቃ ጉድ እኮ ነው። እስኪ ዳኔ ሲያወጣት እናያለን። መታገስ እኮ ነው። አለቀ። ምንም ቪዲዮ ላይ እየመጣህ እንደዚህ በቃ መናደድ። ተረገጥክ ይበቃሃል። ተረገጥክ ይበቃሃል። ምንም አዲስ ነገር አይፈጠርም ከዚህ በኋላ ማለት ነው። ትታሃት ኬልክ መጋፈጥ የለም። ይሄ ያለ ነው ሰው እንደሚል ነው ግን ማለት ነው መጋፈጥ ያለበትን ያክል ተጋፍጧል። ሶስም በጣም ትክክል በሆነችው መንገድ እየሄደች እየጠየቀቻት ነው። እንደ ማንኛውም ሰው በንግግር ላይ ጸብ ያለ ነገር ነው። ትላንትና ስለተናደደች ነገሯ ስላናደዳት ገፍትራታለች አለች። መገፍተር አልነበረባትም። መገፍተሯን አልደግፍም፣ ግን ደግሞ ተናዳ ነው የገፈተረቻት። ስለዚህ አሁን አንድና አንድ ለሰው ልጅ አንዴ ይቅርታ ይጠይቃል። ከዛ በኋላ ይቅርታ ካላደረገ ሁሉ ጊዜም እሱ ነው ተጠያቂ አንድ ነገር ማወቅ ያለባችሁ ይሄን ብቻ ነው ማወቅ ያለባችሁ። ያንን ሰው ነገም፣ ተነገ ወዲያም፣ ከዛም ወዲያም እንዲ በአንድ ቪዲዮ ላይ ዝም ብላችሁ በየቀኑ አይደብራችሁም? አይደብራችሁም? እንዲ ምን አስባችሁ ነው? አረ ቡርክ አንተ ወደ ራስ ተመለስ። ምን አስበህ ነው ቡርክ? በቃ አንተ ወደ ራስ ተመለስ። በቃ የራስ አይዲያ ካለ የራስ አይዲያ ካለ ይዘህ ትመጣለህ። የራስ አይዲያ ከሌለ ደግሞ ካላስ አለቀ። ቪዲዮ ባይሰራ ይቀርስ። ሁሉ ጊዜ አንድ አይነት እንደዚህ አይነቱ አንድ አይነት በአንድ ፕራንክ እንዴ! የተሰራው ፕራንክ ደግሞ እኮ አጥጋቢ ረእሱ ራሱ የሚያጠግብ ነገር ቢሆንስ። እቺ አስራ አምስት ደቂቃ የማት ሞላ አልጋ ላይ ቁጭ ተብላ የተሰራች ቪዲዮ ዙሪያ ጥምጥም ሆና እንደዚህ ዓለምን ዓለምን የሚያንቀጠቅጥ ቪዲዮ ያሰራል ቡቡ። በጣም ነው የተገረምኩት። የምሬ ነው፣ ግን ደግሞ ይበቃል። አለቀ። እውነት ይበቃል። ከዚህ በላይ ራሱ ስትንዛዙ ብዙ ሰው እየጠላችሁ ና የብዙ ሰው ራስ ምታት ሆነሃል ቡቡዬ። በዚህ አጋጣሚ ማለት ነው በእርግጥ ስለ ሰው ስለ ሰው ቀድጀልል በሰው ምንም ማለት አደለም። አንተ ቀብረር ዘናበል ውስጥ ንጹህ ይሁን እንጂ ሁሉም ነገር ትርፍ ነው። ዋናው የአንተ ደህንነት ነው። እውነት ሀይሚ ዛሬ ማለት ነው ወንድ ልጅ እጁን ዘርግቶ ሲለምናት ምን ፈልጋ ነው? ምን ጸውዳኒ ጋ ትሂድ? በቃ ፍቀዱላት ቤተሰቦች ፍቀዱላት፣ አይደል የሚያጨበጭቡት? እንድትሄድ አለ ትሄድ፣ በቃ ትሄድ፣ ፍቀዱላት። በግድ ብሩክ ጋር በግድ ማን ተቀመጭ አላት? ማን ያዛት? ወዳና ፈቅዳ ነው። የኔ ጠንበላይ ሌኒ ሸበላ እያለች በአዋሰ ሸነግል ኖራ ቁጭ አላቸው። እሱም ደግሞ የኔ ጠንበላይ ሌኒ ሸበላ የተባለበትን ነገር አልፈጸመ ሊሆን ይችላል። አናቅ ምናቀው ነገር ስለሌለ፣ ስለዚህ እኛ ካሜራው ላይ በምናየው ልክ ነው መናገር የምንችለው እንጂ ብሩክስ አፈቅርሻለሁ ስላላላት እንዲህ ያፈቅራት ነው ወንድ እያመጣ ፕራንክ እንዴ ወንድ ተደርድሮ ሃይሚን አፈቅራታለሁ ስላለ እኮ ብሩክ ወደ ፍቅር ውስጥ ሰጠት፣ ብሎ አይገባም ባይዘወይ ማለት ነው። ብሩክ እንደዚህ ፎቶ እንደምዘቀዝቁት ቀላ ሰው እንዳይመስላችሁ፣ ውስጡን አታቁትም። በጣም የዋህ ነው፣ ግን የዋህ መሆን ባለበት ቦታ ላይ የዋህ ይሆናል። ሲሪየስ በሆነበት ቦታ ላይ በህይወቱ ጉዳይ ውሳኔውን፣ እያንዳንዷን ነገር ያውቃል። ይሄን ይሄ ይሄ እናንተ ቀለበት ቀለበት ቀለበት የምትሉትን አድርጎት ቢሆን ዛሬ እንዴት እንደሚቆጨው ስላላደርገው፣ ግን ሊቆጨው አይችልም። ምክንያቱም ይሄ ነገር የመጣው አንድ ከሀይሚ ነው። በቃ ሀይሚ ብሩኬ አልገፋትም። ብሩክ ቢገፋት ኖሮ እኛ ነበርን፣ ሴት እህቶቿ አይገርማቸውም። ግን አሁን ብሩክ አልገፋትም። ብሩክ ሳይገፋት እሷ ገፍታ ስትሄድ፣ ለምን ምን እኛ ወንድም የለንም? እን ወንድም አለን እኮ ባለን ነገር ወንድ ልጅም ትወልጃለሽ፣ ሴትም ከሆንሽ ማለት ነው። እንደዚህ ቢገፉብሽ ምን ይሰማሻል? ምን ይሰማሻል? ግዴታ ሴት ልጅ ብቻ እኮ አይደለችም እዚህ። ማንኛውም ሴት ሴት ሴት ሆነሽ ሴት ሴት በሆነም ትክክለኛውን ፍርድ ነው ፈርዶ ሀይሚ እያደረገች ያለችው ቪዲዮ፣ ይሄን ሰሞን ማለት ነው ኤክስ በኤክስ ነው ኤክስ በኤክስ ወደዳችሁም ጠላችሁ ማለት ነው። ለምን በቃ አብሯት የነበረ የሚወዳትን የሚያፈቅራትን ሰው ማዳመጥ አለባት። በዚህ ልክ አይደብርም? በዚህ ልክ እንደዚህ በቃ መጓተት፣ ያልሆነ ነገር መናገር፣ ያልሆነ ነገር ማውራት ምናገባሽ ትላላችሁ፣ ግን ያገባኛል እንዳንድ ኦዲንስ እንደ ቤተሰብ አስተያየት መስጠት ያለብኝ ነገር ሳልሰጥ ወደኋላ አለም። በቃ ሀይሚ አሁንም አረፈደም፣ ወደ ወደነበርሽበት ተመለሽ ስትባል ዛሬም እዛው ነው ያለችው። ዛሬም እዛው፣ ዛሬም እዛው። አላቅም እንግዲህ ከሁለቱ ብሩኬና ሀይሚም ሲገናኙ አይታችኋል። ችግራቸውን አይፈቱም። ሶሲን በመሀል ገብታ ስታስታርቅ ችግራቸውን አይፈቱም። እንግዲህ ፌስ ቱ ፌስ ያልተገናኙት ዳኒ ብሩክ ሀይሜ ናቸው። እነሱ ጋር እነሱ ፌስ ቱ ፌስ ተገናኝተው ተደባድበ ከተደባደቡ በኋላ አልተገናኙም ሶስቱ። ከዛ ውጭ እንግዲህ አላቅም። ዳኒ ደግሞ እንደምታዩት ነገር የሚያበርድ ወንድ አይደለም፣ እንደምታዩት የሚያለቀልቅ ነው። ስለዚህ ሶሲ ደግሞ ከዳኒ ጋር ከአራት አመት በላይ ብዙ ነገር መስዋእትነት ከፍ ያለው ሁለት አመት ማን እንደሆንኩኝ በደንብ ያቀኛል ማለት እንግዲህ ሁለት አመት ሪሌሽንሽፕ ውስጥ ነበሩ ከሁለት አመት በኋላ ደግሞ እንግዲህ የራሳቸውን ላይፍ ያዩበት ጊዜ ነው ብዬ ነው እኔ ማስበው በኔ ደረጃ ማለት ነው ደግሞም ነው በእርግጠኝነት ስለዚህ ሶሲ ዛሬ ንግግርሽ በጣም ስማርት የሆነ ንግግር ይመችሽ። እንደዚህ ካላሽ ማለት ነው አንገትሽን ከደፋሽ ማንም ሊረዳሽ ና ሊያዳምጥሽ አይችልም። አሁን ቡቡ ነው ያልነቃው። ቡቡ ንቃ፣ በቃ በራስ ለመቆም በቃ ኮስታራ ለመሞክር በቃ ሲጀመር በቃ ከአሁን በኋላ ሀይሚ ማግኘት የለብህም ምክንያቱም ለጭቅጭቅ ለጸብ ማግኘት የለብህም። በቃ ሰላም ስትሆን ይቅርታውን እቀበላለሁ ብላ ስትል ስታስብ የዛን ሰዓት ተገናኙና ይቅርታ ተጠያይቆ ከዛ ውጭ ግን በየጊዜው እየመጣችሁ አትቸቃቸኩ የምሬ ነው። ሀይሜና ብሩኬ አትጨቃጨቁ። በቃ ብሩክ ራስን አስከብር አስከብር። ራስ ግን ምንድ ነው ሁሌ ዝቅ ማለት? በቃ ምንም ዝቅ ማለት ላለብህ ነገር ዝቅ ብለዋል። ከዚህ በኋላ አንተ ዝቅ ማለት አይጠበቅብህም። የአንተ ዝቅ ማለት ንቀት ነው የሆነብክ እውነቱን ንቀት ነው የሆነባቸው። አንተ ዝቅ ብለህ ይቅርታም ስትላቸው፣ ዝቅ ብለህ ያጠፉትንም ስደብቅላቸው፣ ዝቅ ብለህ አንተ የሆን ከሆንም የቆሰል ከሆን ልብህንም ስደብቅላቸው ማለት ነው። አናተ ላይ ወጥተው ቁጭ ነው የሚሉብህ፣ ነገም ተነጎዳም ይሄ የማይቀር ነገር ነው። ስለዚህ ወንድነት ግን ራስን አስከብር በቃ አባወራነት ግን አስከብር በቃ። ለአንድ ሴት ልጅ ለምታገባት ሴት አንተ አባወራ ነው ሁሉ ጊዜም። የበላይነትም አደለም የበታችነትም አደለም፣ የእኩልነት መብትህን አሳይተህ የምትኖርበት ነው እንጂ እንደዚህ አንዱን ረግጦ አንዱን አንጠልጥሎ በሚዲያው ላይ የሚያስጠላውን፣ ጭራሽ ደግሞ በሷ በራሷ በሀይሜ ላይ ስናየው በጣም ነው የሚደብረው። ስለዚህ እኔ ተናድጃ አይደለም እኔ የምነግራቸው? እግዚአብሔር እኔ ያናድድም እኔ ለምናደዳለሁ? ምን አገባኝ እኔ። ግን ከነሱ ይህን አንጠብቅም። በጣም ነው የሚያስጠላው። በቃ ካራክተራቸውን ቢሆን የተሰጠችው ካራክተርም ቢሆን ይሄ ነገር መቆም አለበት። በሁለቱ ላይ ይሄዳ አይደለም ብሩክና ሶሲና ዳኒ ተገናኙ። ትላንት ቢሰዳደቡ እንኳን ማለት ነው የሆነ የሆን እንዴት ነው በቃ አላደለ ላይላይ ላይ እንዴት ነው ከልብ አይደለም እንዴ፣ ሀይሜና ብሩኬ። ሀይሜ እኮ ስትሳደብ ለኔጌ አትልም። የብሩክና ጥንት ሰብሮ ውስጥ ይገባል። ይች ትቀመጣለች። ተቀምጣ ተቀምጣ በኋላ ማለት ነው ዋጋ ትከፍላለች። እመኑኝ ዋጋ ትከፍላለች። የምሬ ነው። ለምን መሰላቸው ከዚህ በፊት ታይ ለብሩክ ድርቅ ያለ ነገር ፕራንክ አታርጊው ተይተረጁ ስላት ማለት ነው ያው ያልሆነውን ሆኖ አሳይቶና አይቻለሁ። እኔ ስላየሁ ምንም አይመስለኝም። አሁንም ነገ ማለት ነው ሃይሚ በብሩክ የሆነ ነገር ካልሆነች እኔ ሴት አይደለሁ። ሴት ለምን ስለማቃት፣ ውስጧን ስለማቀው። አሁን እዚህ ጋር እልህ ነው ያጉላላት ያለው እንጂ በውስጧ በጣም ነው የምትወደው፣ በጣም ነው የምታፈቅረው። በጣም ማለት ነው እሱም ደግሞ ከነገ ዛሬ የተሻለ ነገር ታመጣለች እያለ እየታገሳት እየተንጓተትላት ነው። ግን ማለት ነው ዝም ያለ ሰው አንድ ቀን የቆረጠ ቀን ማለት ነው ያንቀጠቅጣቸዋል። ሚዲያውን በሙሉ ነው የሚያንቀጠቅጠው አይተነዋል። አሁን ላይ ዘቅዝቃችሁ ሳለ አይደለ፣ የዛን ሰዓት ትለምኑታላቸው። እያንዳንድች ትለምኘዋለች። ብሩክ ደግሞ ማለት ነው ይህንን ነገርህን አሁን በምን አይነት እንደው በእርግጠኝነት ድራማ እንደሆነ አውቃለሁ። ይህንን ድራማ እንዴት አድርገህ ነው መልስን የምትሰራው? እንዴት መጀመሪያ ከዚህ ውስጥ ሳይወጡ ሌላ ነገር አትመኝ ልትሉኝ ትችላላችሁ። ምንም ይወጣሉ፣ መውጣታቸው አይቀርም ይወጣሉ። ግን እንዴት ነው የምትመልሰው? ነው የኔ ጥያቄ፣ ይሄ ነው እና ውድ ቤተሰቦቼ ማለት እኔ ትክክል ያልሆነውን ነገር ትክክል ነው ብዬ ቪዲዮ መስራት አልችልም። እንደዚህ በምሰራው ቪዲዮ ብዙዎቻችሁ ትናደዳላችሁ፣ ግን ትክክል የሆነውን ነገር ትክክል ነው፣ ውሸት የሆነውን ነገር ውሸት ነው። ድራማም ሆነ ምንም ሆነ በቃ አይዲያው ትክክል አይደለም። በቃ ሃይሚ ብሩክ ላይ የምትከውነውን ነገር ሌላ ሰው ላይ ብትከውነው በጣም አሪፍ ነበረ። ብሩክ ላይ በጣም አይሄድም፣ በጣም ያስጠላል። የምሬን ነው የምላችሁ። እና እኔ እሷንም አይደለም መሳደበው እኔ ስጀመር ሰውን የመሳደብ መብትም የለኝም። እኔ ሀይሚንም አልሳደብም፣ ግን የተሰጣት ካራክተር የተሰጣት አይዲያ በጣም ነው የሚያስጠላው። በቃ ይደብራል። ይሄ ነገር ይቁም፣ በቃ ሌላ አይዲያ ይዛችሁ ነው አሁን። በሆነ ነገር አሳባችሁ ዝጉ ጨርሱት ነው ምለው ካለ በለዛ። እንግዲህ እናንተ እንደተመቻችሁ፣ ግን በጣም ብዙ ኦዲየንስ እያዘነባችሁ ነው። በዛ ላይ ትላንት ከሶሲ ጋር ድብድብ፣ ዛሬ ከሶሲ ጋር መሳሳም። ምንድን ነው ይሄ? ምና ምን የሚሉት ምን የሚሉት ድራማ ነው? መቼም እኮ ይሄንንም ተናገርሻት ሀይሚን ብላችሁ ልትሳደቡ ይሆናል፣ ኮመንት ስር እንዴ። በጣም እኮ ነው የሚደብረው። ትናንትና ለጥፊ መጋበዝ፣ ዛሬ ደግሞ ለመሳሳም፣ እረ ይደብራል፣ ይደብራል። እንዲህ በዚህ ልክ ህፃን እንደሚያችሁ አትሁኑ፣ አለም እኮ ነው የሚያችሁ። ሰው የወደደ ብቻዬን የጠላይትሆን ማለት አይቻልም። እና ወደ ራሳችሁ ብትመለሱ ብትስተካከሉ እየተሻለ ነው ብዬ አስባለሁ። አንዳንዴ እርግጠኛ የሆነ ነገር ማለት ቢያንስ እንኳን ለማስተማር እንኳን ቢሆን ሪሊ የሆነ ነገር ለማቅረብ ሞክሩ። በውሸት የተሞላበት ነገር ሲሆን በጣም ይደብራል። የአብርሃምን ውጤት እያያችሁት ነው። እንደ አብርሃም እንደምትሆኝ እንዳትረሽ ሃይሜ ማለት ነው። ብዙ ሚስጥራችሁ እየወጣ ነው። ብትጠነቀቂ በጣም የተሻለ ነው ብዬ አስባለሁ ውድ